ታውቃል ውጌ አሪፍ ነው። አሁን አሁን አስተካከልኩትኝ እንዲህ አቀርበዋለሁ ብዬ እኮ ነው። ውጌ እዚህ ጋር አያስታውቅም አይደል? አዎ አያስታውቅም እ አያስታውቅምና ምን አልሽ? አሁንም ቀርበ ያለው አያስታውቅም ነው። አዎ ጂጂ፣ ጂጂ፣ ጂጂ አንድ ነገር እንንገርሽ። ልህልቲ እውነቷን ነው። ሪስፔክት ሪስፔክት ፒፕል። አሁን እኔ እንደዚህ ራሱ ባረገው አያስታውቅም ውጌ አያስታውቅም ልዕልቲ ምን ስትልሽ ሰምቻለሁ? ሪስፔክት ፒፕል ይሄ ፊት ለፊት ያለው ፀጉርሽን አስተካኪ ስትልሽ ሰምቻለሁ። ያ ሪስፔክት ፒፕል ኦኬ ፒፕል ሰውን ተመልካችሁን አንቺ ፌመስ ስለሆንሽ ታዋቂ ነኝ ስላልሽ እኔ ጂጂን ስናገራት ባይዘ ወይ አንድ ነገር እንድታውቁልኝ የምፈልገው በብሔሯና በፖለቲካ በብሔሯና በፖለቲካ ለተናገረችው ነገር አልቃወማትም። በዛ ጉዳይ ደለ የምናገራት እኔ የምናገራት አሁን በምትገባበት ነገር ነው የምናገራት አሁን በምታረገው ነገር ነው እንጂ ይሄ በፖለቲካ በኩል በጭራሽ መናገር ማልፈልግም፣ የኔ ቢዝነስ አይደለም። የሰው ልጅ በተመቸው መልኩ በፈለገው ነገር ብሔሩንም ሆነ ምንም ዲፌንድ ማድረግ ይችላል። አይ ዶን ነው አይ ዶን ኬር በፖለቲካ ለተናገረ የሰራችሁት ነገር አንቺንም ሰኛገባይ ነገር የለም። ገባሽ አረለ ግን አሁን የምናገርሽ እንዲ በመሀል በመሃል እየገባሽ የምታሽቃብጪው የምታሽቋልጪው ነገር ስላለ ነው። ይሄ ዊግሽ ይሄ ዊግሽ እዚህ ጋር ይሄ ሀናቡ እባላለሁ ራሴን ጠብቄ። ይሄ አሁን ትላንትና ማታ የተለጠፈ ነው። ራሴን ጠብቄ ልምጣ ካልኩኝ ይሄ ዊጉን የራሴ የተፈጥሮ አስመስጌ ነው የምወጣው እንጂ እዚህ ጋር ማለት ያንቺ እኮ እዚህ ጋር ይሄ የዊጉ እንትን እያስታወቀ እንዲህ ብለሽ መተሽ አፍሽን ስትከፍቼ ሰው ቁጭ ብሎ ሙድ ሲዝብሽ፣ እሷ ልእልቲ ምናለችሽ? ርስፔክት ፒፕል። የፊት ለፊቱን ፀጉርሽን አስተካክዩ። የኔ አያስታውቅም አልሽ። የኔም አያስታውቅም። እናት ያየሽዋል። አዎ፣ አያስታውቅም። ስታይል አለኝ ቆንጆ ነኝ፣ በዚህ ገብቶ ስለምትይ ሲቀጥል ደግሞ ማለት ነው፣ ፊልተር እንኳን አንቺም ልጅሽም ፊልተር እንኳን መጠቀም አጠቃቀሙን ሳትችሉ ሰጋርታችሁ፣ ህዝቡ ሙድ ሲዝባችሁ፣ እኔ ሀና ነኝ። እኔ ሀና ቡ መጥቼ ነግርሽ ዛሬ እንደውም ከዛ ሚኪ ከሚባለው ጋር ገብተሽ ያየሁት ፊልተር ምናምን አይደብርብሽም? በፊልተራችሁ እንኳን ሙርሲ ያዝባችሁ ማለት ነው። ጂጂን፣ እኔ ጂጂን ነው እየተናገርኩ ያለሁትኝ። በፊልተራችሁ እንኳን ሙርሲ ያዝባችሁ ባንቺና፣ በልጆች በልጅሽ ማለት ነው። እኔ ሀና ቡኔ መጥቼ ነገርኩሽ። ምን ያን እየደረትሽ ታየኝ? እኔ ነኝ የነገርኩሽ ሰው ምንም ነገር አልተናገረሽም። ሙድ ነው የሚይዘው ይሄ ህዝብ ማለት ነው። እኔም ላይ ሙድ ይዛል። ልጅ ከኔ ጋር አፍሽ እንዳከፍች እኩያችሁ እንፈልገው። እኔ ሀና አሁን በጣም በልጣችኋል። በስነ ስርዓት በምን እና ማለት ነው። ጂጂ ሰማሽ አይደለ? ፊልተርሽ ራሱ ሰሙድ ሲይዝብሽ ማለት ነው። ሰው ሳይነግርሽ ቀርቶ እኔ ነኝ የነገርኩኝ። ዛሬ እንደው ፊልተርሽ ይሻላል ድርጊት የምናገርሽ አሁንም ይሄ ስለ ፖለቲካ ምናምን የሚያገባኝ ነገር የለም ብያል። አንቺን የምናገርሽ እዚህ ቲክቶክ ላይ ከኛ ጋር ገብተሽ ፖለቲካሽን አቁመሻል አ ከኛ ጋር ገብተሽ በምትጫወቺው ጨዋታ መረገጥ ስላለብሽ ትረገጫል፣ መነገር ስላለበት ይነገርሻል። አንድ ነገር ልንገርሽ። አሁን ቅድም እያየኋችሁ ነበረ ከዚህ ሚኪ ከሚባለው ሻሺ ከሚባለው ባለጌ ጋ ቁጭ ብለሽ ማና ቱቲ ነው ቲቱ ነው የሚሏት ማኑ ስሜቺ ቲቲ ነው ቱቱ ትናንትና ማታ ሳክራመና ምን ነገር ከሱ ጋር ተጣልተስ ትናገር የነበረችው የፊንገር ሾ የፊንገር ሾው ግሩፕ ውጪ አታሽቆልጡ። ና እኔ ሀናቡ እባላለሁ። ሀናቡ እባላለሁ። አሁን በፋክ ምንም አይነት ፖይንት አታገኙብኝ። የምናገረውን የማደርገውን ተጠንቅቄ ነው። ቲክቶክ ላይ አብይን ቲክቶክ ላይ ፋይቭ ይርስ አውቃለሁ የቲክቶክን እንቅስቃሴ ገባሻ። ስለዚህ እዚህ መጣችሁ ምናምን፣ ሀናቡ ድሮፕ የሆነ ፖይንት ድሮፕ ታደርጋችሁ ምናምን ብላ እንዳታስቡ። የማወራውን የማደርገው ነገር አውቄ ነው። አሁን ለምሳሌ ማለት ነው ትላንትና ቱቱን አረ ቱቱን፣ ቲቲ ቲቲ ሾ ነው ሪያሊቲ ሾ የምትባለው ማለት ነው። ትላንትና ሰከረ፣ የሰው ሊሰከረ ሰከረ። ከዚህ ከሻሼ ጋር ከሚባለው ጋር ችግር ስላለባት ተጣሉ። እሱም ሰድቧታል፣ እሷም ወሬ በር ብቻ ማለት ነው። ተጣሉ አለ። ስለዚህ ማለት ነው፣ አንተን ላውራበት አቆይ፣ ተረጋጉ። ተጣሉ እሷም እየረገጠችው ነው፣ እሱም ረግጧታል። አዶንኬር ጠጥታለች። ድንገት በፖለቲካ ምናምን ነገር የሆነ ፖይንት ድሮፕ አድርጋ ሊሆን ይችላል። የሰው ልጅ ሲጠጣ አንዳንዴ የሚናገረውን ነገር አያውቅም። ከመናደድ አንጻር፣ ከምናምን ከተለያየ ነገር አንፃር ድንገት የሆነ የሆነ ነገር ተናግራ ሊሆን ይችላል። አዶንኬር ግን ማለት ነው ይቺ ጂጂ የምትባለት ነው ከሱ ጋር ቁጭ ብላ ስለሱ እሱ እሱ ራክ እሷ አትመጥነኝም ስትይ፣ ሰሞሽ እኔ ነገሩ ብዙ ጊዜ አያታሉኝ። አትመጥነኝም ማ ቱቲ ቱቲ ቱታ ቱቶ ወሬቨር ስሟ እሷ ናት የማትመጥንሽ አንቺ። ታዲያ እሷ ካልመጠነችሽ እንዴት እሱ መጠነሽ? ይሄ ሻሼ የሚባል ሚኪ የሚባል እንዴት እሱ መጠነሽ? እሱ እኮ ማለት ነው ይሄ ቲክታክ ላይ ከመጣ ጀምሮ አንድና አንድ አላማው ማለት ነው ሴቶችን መሳደብ ነው። ሴቶችን ማጣጣል፣ ሴቶችን መሳደብ፣ እስፔሻሊ እንደ አንቺ አይነት ወፋፍራም ሴቶችን እንደ አንቺ አይነት ሲንግል ማማዎችን እኮ ነው የሚሳደበው። ሲንግል ማማዎችን ከቲክቶክ ከመጣ ጀምሮ አታግቧቸው፣ አትጠጓቸው፣ በዚህ ገብቶ አያምሩም፣ ውፍረታቸው ያስጠላል እያለ ሲንግል ማማዎችን እንዲሁ ሲያንቋሽሽ የሚውል ሰውዬም አለ ነው፣ ሚክ የሚባለው እንደዛ እያለ እያንቋሸሻ ሴቱን የሚሳደብ ከሱ ጋር ቁጭ ብለሽ ግን ቲቲ የምትባለዋ ልጅ አትመጥንሽም፣ እሱ ግን ይመጥንሻል። ያንቺን ልጅ ጭምር እኮ ነው የሚሳደብ ያንቺ ልጅ ሲንግል ማማር ልጅ እንዲያሁኑ ሲንግል ማማ ከባሏ ጋር ስለዚህ እሷን ጭምር እንዲሁም ሌሎች እህቶቻችንን ማለት የሰው ልጅ በብዙ አይነት መልኩ ሲንግል ማማ ሊሆን ይችላል። ጠግቦ የሚሆን ሊኖር ይችላል፣ አልፈልግም ብሎ ወይም ደግሞ በትዳር ባለመስማማ በተለያየ ነገር ሲንግል ማማ የሚሆኑ ሴቶች አሉ። እሱ ግን ማለት ነው ቲክቶክ ከመጣ ጀምሮ አንድና አንድ ነገር ሴትን በጣም ይጠላል። እኔ ከሴት ጋር ችግሩ ምን እንደሆነ አላቅ ሴትን የሚጠላበት ምክንያቱ ምን እንደሆነ አላውቅም። ሴት ነው ሲሳደብ የሚሉ ሲሳደብ የሚያድረው የተለየ ነገር ሌላ ምንም የለው። ስለዚህ ማለት ነው አሁን አንቺ ጂጂ የምትባይ ደ ነው ኤችቲቲ የምትባለዋ ልጅ አትመጠነኝም። እሷ ካልመጠነችሽ እንዴት እሱ መጠነሽ? ምን ሲንግል ማማ ስለሆነች ነው ማትመጠነሽ? ምንድነው ችግሯ? ምን ሆነች? ሴት ናት። እናት ናት። ምንም ችግር የለባትም እንደ ማንኛውም ሰው ጠጣች አንዳንድ አንድ ቃላት ተናግራ ሊሆን ይችላል ከዛ ያለፈ ግን ምንድነው ችግሩ በምን ምክንያት ነው ነው ማትመጥንሽ እኔ አንድ ነገር ልንገርሽ ጂጂ ይቺ ቲቲ የምትባለው አለሽ ለምን በምን ምክንያት ነው ማትመጥንሽ ምን ችግር አለባት በሴትነቷ ምን አደረገች ስለጠጣች አንቺ ተጣጣች አይደለኝ አንቺ ራሱ እየጠጣሽ ስንት አፍሽን ስከፍቻል ነበር እንዴ አንቺ እየጠጣሽ አፍሽን ስከፍቺ የኖርሽ ሴትዮ ማለት ነው አይ አትመጥነኝም አንቺ እየመጣሽ እየጠጣሽ አፍሽን ስከች የነበርሽ ሴትዮ፣ ከአንቺም ብሶ አሁን አንቺ ጂጂ፣ ከአንቺም ብሶ ሰው አይመጥንኝ ልታለሽ? ምን ምን ይጎደላ ነገር አለ? ምን ሆነች? ምን ያንሳታል? ኦኬ አለሽ አይደለም። ወደ ሬቴ ስለ የሚሳደቡት እንጠቅላለ፣ በብሎክ አሶችን የፊንገር ሾ ግሩፖች ናቸው የሚሳደቡት አሶቻቸው። እሺ ብሎክ ነው የምፈልገው እኔ፣ መቦለክ አያስፈልገኝም እኔ መልእክቴን እናገራለ። ስለዚህ ምን አለሽ? ዛሬ ከዚህ ከሚኪ ጋር ቁጭ ብለን አትመጥነኝም፣ ግን እንደ አንድ ሁለት ቀን ሄድባታለሁ። ሚኪ መጥኖች ቁጭ ላይለን አንችን አረለን ሲሰድብሽ የሚውለው ወፍራም ሴት ሲንግል ማማ እያለ እንዲሁም ደግሞ ማለት ነው፣ አፉን ሞልቶ ማለት ነው አፉን ሞልቶ ትቋቁር ሴቶች እንቃችኋለሁ አክትፍ እያለ ምራቁን እየተፋ ሲሰድብን አርል እንደሚውለው አንቺም እኮ ጥቁር ነሽ። አንቺ ቀይ ነሽ እንዴ? አንቺን ሲሰድብ ሲንግል ማማዎችን ሲሰድብ እኔን ሁላችንንም ሲሰድብ የሚውል እኔ ምክንያቱ ምን እንደሆነ ባላውቅም፣ ሴት ልጅ በጣም ነው የሚጣላው። ልጁ እኔ አይዶን ነው ምን እንደሆነ ችግሩ፣ ሴት ልጅ በጣም ነው የሚጣላው። በዛ ላይ ደግሞ ማለት ነው ከአፉ የሚወጣው ቃላት በጣም ባለጌ ነው። ተምሬያለሁ፣ ስነስርዓት አለኝ፣ እውቀት አለኝ፣ ጽዱ ነኝ፣ በዚህ ገብቶ ምናምን ይላል። እኔ ከአንድ ከተማረ ሰው እንደዚህ አይነት ክፍት የሆነ ንግግር አይናገርም። እሱ ግን ባለጌ ነው እና ዛሬ አንቺ ለእሱ ተደርብሽ ማለት ነው ቱቱ ቲቲ የምትባለው አትመጥነኝም። ግን አንድ ሁለት ቀን ሄድብሻለሁ ከአንቺ በምንም አታንስም። እሷ እንደውም ስነ ስርዓት አላት፣ ምንም አይነት ችግር የለባትም። ባለጌ አይደለችም። አንቺ ባለጌ ነሽ። ከዚህ ከባለጌ ጋር ቁጭ ብለሽ እሱ እንዲወድሽ ነው ወይስ ምን ለመሆን ፈልግሽ ነው? አልገባኝም። ወይስ ልጅሽን ኢትዮጵያ ስላገኛት ምናምን ማሽቋለጥሽ ነው ማሽቃበጥሽ ነው? ችግርሽ ምንድን ነው? በምን ነው የምታንስሽ እሷ አሁን? አንቺ አፍሽን ሞልተሽ ሰው አይመጠነኝም ትያለሽ። ጂጂ እኔ ምንም ኮንም ትገርኝ ሰው አይመጠነኝም አንቺም ትመጥኛለሽ ተብሎሽ ይያናገርንሽ ነው። አንቺም ትመጥኛለሽ ተብሎ ሰዎች እየገቡ እየሳቁ እየተጫወቱ ነው የምታወሪ። ያጣሽ፣ ያረጀሽ የሶሻል ሚዲያ ከአንቺም ብሶ ሰው ለማጣጣፍ እከላይ መጠመኝ ብለሽ አፍሽን ሞልተሽ አንድ ኢትዮጵያ እህታችን ሲንግል ማማ ተጣልቷል። በተጣሉ እነሱ ይጨርሱት እንጂ የተናገረችው ነገር ካለ መብቷ ነው። እሱም እየተሳደበ ነው። እሷም ደግሞ ያየሁት ነገር አለ እንዲህ ነው። ያየችውን ነገር ይሆናል የምትናገረው። እኛ የምናቀው ጉዳይ የለም። ግን አንቺ ምን አገባሽ በማለችው ምን ይምን ቤት ነሽ መጀመሪያ ማለት ነው። ስትገቢ ቲክቶክ ለስትገቢ ይሄ የፀጉርሽን ይሄ እንትኑን አስተካክለሽ የምትጠቀሚውን ፊልተር አስተካክለሽ እ ይሆና በቃ ሰው ይቺ ሴትዮ አረጀች፣ እያረጀች ስትመጣ እዚህ ሶሻል ሚዲያ ላይ ምን እየመሰለች መጣች የምትባይ፣ ሰው በተለያየ ነገር እየሰደበሽ አንቺ ከአንቺም ብሶ መጣች እካሊ ያገኘ ሰካራ ምናምን ናት። አንቺ ሰክረሽ እዚህ አፈቀፍኩ ብለሽ ስንት ነገር ታመርሰሰልኛ ያለ የማናቅ መሰለሽ እንዴ? አስፈላጊ ከሆነ ንረጋገጥካሽ ልክልክሽ ነገርሻለሁ። ስለዚህ ማለት ነው ሚኪ ሚኪና ይቺ ቲቲ የሚባሉት በራሳቸው ጻብን የተጣሉት እነሱ ይጨርሱበት። አንቺ ግን የሚያገባሽ ነገር የለም። ገብተሽ በመሀል እሷን አትመጥነኝም ብለሽ የአንቺ ልጅ ኢትዮጵያ ስላገኛት ወይ ምን የሆነ ወሬ ብቻ ለሱ ተደርበሽ አታሽቋልጂ አታሽቃልጪ ተከበረሽ ተቀመጪ ስንልሽ አትከበሪ ማለት። ካልተከበርሽ ደሞ ማለት ትሰደበልሽ ሰው አይመጥነኝም ብለሽ አፍሽን ሞልትሽ አታውል። አንቺ ሰው አይመጥነኝም ብለሽ መናገር የለብሽም። ሰክረሽ አፈቀርኩ ብለሽ መከራሽን ስታይ በስንት ነገር እዚህ ቁጭ ብለን ሙል ስንይዝብሽ ነበር። ስለዚህ ልጅቷ ሲንግል ማማ ስለሆነች ወይም ስለጠጠች ምንም የሚያንሳት ነገር የለም። እሱ በሴትነቷ ውፍረታችሁ ቀፋፊዎች ናችሁ፣ ጥቁር ሴቶች አታምሩም፣ አክትፍ ብዬ ተፋባችኋለሁ እያለ ቲክቶክ ከመጣ ጀምሮ ሰውን ማጣጣር፣ ሰውን መሳደብ፣ ሰውን ማናናቅ ነው እንጂ ስራ አንድ ነገር የወንድ ስራ ሲሰራ ይቻላል። ስለዚህ እሱ ከመጠነሽ፣ እሱ መጥኖሽ፣ ከሱ ጋር ቁጭ ብለሽ ማውራት ከቻልሽ ይቺ ልጅ ደግሞ ቱቱ የምትባለው አምኖራ ስሟም ራሱ ቱቱ አልኩኝ እኮ የዘሽ ቲቲ ነው የምትሏት ቲቲ የምትባለውም ምንም የሚያንሳል ነገር የለም እንደውም አንቺ እሷን አትመጠኛትም እሷ ትሻላለች ከአንቺ ሲቀጥል ደግሞ ትናንትና ማታ ስለ አንቺ ምንም ያውራችው ነገር የለም እሷ እንደውም አክብራሽ ነው ስለ አንቺ ምናምን ነገር የሆነ የሆነ ነገር ስትነበር ግን አንቺ በቃ ይሄን ስርዓት የሌለ ቁጭ ብሎ ሀያ አራት ሰዓት ሴቶችን ሲያጣጠል የሚሆን ለእሱ ተደርበሽ ወይ እኔ እኔ እኮ አሁን ያልገባኝ ነገር ልታወቅ ነው ልፈመስ ነው እኔ አሁን ያልገባኝ ነገር የጂጂ ነገር ልፈመስ ነው ሰዎች ሲጣሉ በመሀል የምታወሪው ልፈመስ ነው መፈመስ ፈልገሽ ነው የምትታወቂ በሌላ ነገር ነው። አሁን በእኛ ግሩፕ እኛ በምናረገው እዚህ ቲክቶክ ላይ በምናረገው ነገር ልፈመስ ነው? እንደዚያ እኮ እናስፈምስሻለን። በቃ ከእኛ ጋር ጨዋታውን ተቀላቀይና ጥሩ ጥሩ የሆነ ነገር ተናገሪና እናስፈምስሽ፣ መፈመስ ፈልገሽ ከሆነ ግን። አለበለዚያ ግን ማለት ነው ዝም ብለሽ ለማያገባሽ ነገር እየገባሽ እንትናንም ማናት ጉቺንም ስትናገሪ ሰምትሻለሁ። አትናገሪ፣ ሴቶችን አትናገሪ፣ አትናገሪ፣ አትምከሪን ሴት አትናገሪ። እንደገና ሰው አይመጥነኝም ብለሽ አፍሽን ሞልተሽ አታውሪ። አንቺን የማይመጥን ሰው የለም። እዚህ ቲክቶክ ላይ ምንም የሚያንሳት ነገር የለም። ሲንግል ማማ ናት፣ የራሷን የሆነ ኑሮ ትኖራለች። ትንሽም ሆነ አነሰም፣ ጠበበም፣ በዛም፣ አልበዛም የራሷን የሆነ ቤት አላት። ራሷን ችላ የምትንቀሳቀስ ናት። አንቺም ሲንግል ማማ ነሽ፣ ልጅሽም ሲንግል ማማ ናት፣ አደለ? ሁላችሁም ሲንግል ማማ ሆናችሁ እሱ ሲንግል ማማዎችን እንዳታገቧቸው፣ ዴት እንዳታረጓቸው፣ ወፋፍራም ሴቶች አያምሩም፣ ያስጠላሉ፣ ይቀፋሉ እየተባለ ማለት ነው እያለን ማለት ነው ሀያ አራት ሰዓት ቁጭ ብሎ ሲሰድበን ማንም ሰው መልስ ያልሰጠ፣ ወጥተሽ ለምን እንዴት ላለ ብለሽ መልስ ያልሰጠሽው፣ ከአንድ ቤትክ የሚወጣውን ነገር አስተካክል ብለሽ መልስ ያልሰጠሽው፣ ዛሬ ቁጭ ብለሽ እሷ እናሱ ስለተጣጣሉ እሷ አትመጥነኝም ግን አንድ ሁለት ቀን እንቃታለሁ። አንቺውን ሰው ትንቀያለሽ። በእናትሽ እኔ እኮ ግርም እኮ ነው የምትሉ። ራሳችሁ የሚናቅ ነገር አስተላልፋችሁ፣ ስራችሁ ጠቅላላ የሚያስጠላው ሆኖ ተነስታችሁ መጣችሁ ከለይነን ካለ ቀለይነን፣ አትንቂ ማትችሽ አትችይም ልጅቷን እንዳትናገር አርፈሽ ተቀመጪ። ይች ልጅ ከተናገርሽ እመጣለሁ ለቲቲ ለምትባለው ተደርቤ። አንቺ ልክ ልክሽን ለማስገባሽ፣ የሚገራርም የሚገራርም መጀመሪያ ሰው የናቀሽን ሰው እንዲያከብርሽ አድርጊ፣ ራሽን አስከብሪ። መጀመሪያ ልክ እንዲነገርሽ ከፈለግሽ እኔ ኮፋ አብራም ሴቶች ጋር እህቶቼ ናቸው፣ ምንም አይነት ችግር የለብኝም። ግን አንቺ የቀጠንሽ መስሎሽ ከታየሽ ወይም ሼፕሽ የተስተካከለ መስሎ ከታየሽ አረለሽም አንቺ ሪቃለኝ ብለሽ ስታወሪ ቁጭ ብለን ሙድ ነው የምንይዘው። ቂጥሽ ወገብሽ ላይ በዛ ላይ ቂጥ አረለም፣ ያ ያ ቂጥ አረለም ቂጣለኝ ብለሽ ቁጭ ብለሽ ስለ ራስሽ አካብሪ ስታወሪ ይሁን ላት ብለን ስንሰማሽ ማለት ነው። ከዛ ቢሶ ማም አትመጥነኝም ትያለሽ። ምንም አንቺን የማትመጥንበት ምክንያት የለም። አንቺ ነሽ እንደውም ልጅቷን የማትመጥኛት መጀመሪያ ማለት ነው። ስለ ራስሽ ስትናገር ያስተካክለሽ ተናገር። ይሄ ዊግሽን ስትገቢ ይሄንን ናቹራል አድርገሽ አመሳስለሽ ቆንጆ አድርገሽ ግቢ። ትመጣለሽ። ብቻ ሰው ትዝ ይለኛል ሴት ጋር እና እሷ ልዕልትና እንደ ማለት ነው። እኔ እንደውም በኮመንት ልዕልት እንዳትሸነፊ ቀጥ እያልኩ ስጽፍላት ነበር። አንዴ ለሁለት ገብተው የሆነ ብቻ ይመስላል። እኛ እንዲነን እኛ እንዲነን እና ሌላ ሰው አይታወቅም ብሎ እንትን ሲሏት ነበረ። ብቻ እኛ ብቻ እንታወቁ። በምን አባታችሁ ነው የምትታወቁት? አንቺም ሴ ያረጃችሁ፣ የጃጃችሁ ቅሌታሞች፣ የምታወሩት ያጣችሁ፣ ምናችሁም የማየት ኦጂዎች ናችሁ። አለቀ ደቀቀ። አንቺ ደግሞ ወፍራም ነሽ እስቲል ተቂ ሼፒ አማረ ብለሽ፣ አያምርም፣ ቅርጽሽ አያምርም። አጣምብል ይው ከአንገትሽ በላይ ፊትሽ ደስ ደስ ምናምን አለው እንጂ የሰውነት ቅርጽሽ። ሲቀጥል ደግሞ ቂጥ የለሽም ጂጂ። ቂጥ አለኝ እያሽ እየወጣሽ ለህዝቡ ስታወሪ እኔ ስቅቅ ሽምቅቅ ስቅቅ ነው የምለው። በጣም ያሳፍርኛል። ያቂጥ ነው እንደ አንደኛ ነገር ወገብሽ ላይ፣ ሁለተኛ ነገር ቂጥ አይደለምኛ ሲቀጥል እግርሽ ማለት ነው። የጎረምሳ ግብ ወንድ ልጅ ራሱ እንደዚህ አይነት እግር የለም። እግርሽ ስላደረገችን አትመጥነኝም የምትዩ ምን ነው? ለሌሎቹ እየተደረብሽ ለስንቶቹ እዚህ ቲክቶክ ላይ ለተሳዳቢዎች ለምን ለሁሉም እየተደረብሽ ትናገር የለን? ይቺ ልጅ ሰው ተሳድባ አታውቅም። እንደማንኛውም ይች ልጅ ትናንትና ሰከርች እያየኋት ነበር። ተጣጣች። ከዛ በኋላ እሱ ሰደባት የሰደባት ነገር ስላለ በዛ ተናዳለች። ድንገት የሆነ የሆነ ፖይንት ጥላ ሊሆን ይችላል። አይ ዶንት ኬር የሚያገባኝ ነገር የለም። ግን የሆነ ነገር ያለችው ነገር ሊሆን ይችላል ሊኖር ይችላል። አሁን ያንን አገናኝታ ምናምን ነገር ልጀቷን ለማሳቀቅ እንኳን እሷ አንቺም አለሽ እዚህ እዚ ጀመረልታችን አስተካክለሽ ግቢ ከነ ልጅሽ ስትገ